ርእሳችን ምንድን ነው? ለማንኛውም ሙስሊም እርጋታና መቻል እንዳለበት ነገራቶች ላይ መቸኮል እንደሌለበት እና ሀዘኔታ በተሞላበት መልኩ ተሰሩፍ ማድረግ እንዳለበት የሚያሳዩ ሐዲሶችን እያየን ነው። وعن አቢ هريره رضي الله عنه وارضاه حديث ازاغا مال مرحبا قال ابي هريره አላህ ስራቸውን ይውደድላቸው ባለ አዕራቢዩም ፊልመስጅድ መስጅድ ውስጥ የአላህ መልእክተኛ ሰለላሁ አለይሂ ወሰለም ከባልደረቦቻቸው ጋር ቁጭ ብለው ባሉበት አንድ የገጠር ሰው መጣና ሽንት ሸና፣ መስጂድ ውስጥ የገጠር ሰው ነው። ጁርአ አላቸው፣ ያው ድፍረት አላቸው። አብዛኛው የገጠር ሰዎች በጊዜው የሚኖሩ አሁንም ድረስ ማለት ነው። ሐዲስ ቁጥር 636 እና መቶ አንድ ጥግ ላይ እንግዲህ መስጂዱ ላይ እንደዚህ በሲሚንቶ የተሰራም አይደለም፣ አሸዋ ነው። አንድ የመስጅዱ ጥግ ላይ ሸና። መስጅድ ውስጥ ከገባ በኋላ ፈቃመ ናሱ ኢለይሂ፣ ሰዎች ብድግ ብድግ ብለው ወደሱ ሄዱ። ምላሽ ለመስጠት ነው እንግዲህ። እና ሊያቀዑ ፊህ ማለት በሱ ላይ ሊያሳርፉበት ማለት ነው፣ ሊመቱት የቡጢ ናዳ እንግዲህ ያው ሁሉ ሰው ከተነሳ አስቡት እና በንዴት ነው ተነስተው ሄዱ። ሰሃቦቹ ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉ? ደዑ ተዉት አሉ። ሽንቱን ይጨርስ ነው ተዉት። ለበሽታ እንዳይጋለጥ ሽንቱን ይጨርስ። ከጨረሰ በኋላ ምን አድርጎ አሉ። ወአሪቁ ዐላ በውሊሂ ሰጅለን ሚማ ከውሃ በባልዲ አምጡና ያ ሽንት ላይ ድፉበት። ያው መሬቱ የሚያሰርግ ስለሆነ አሸዋማ ስለሆነ በዛ መልኩ መጽዳት ይችላልና ተውት፣ አታስደንግጡት፣ አትምቱት አሉ። ተመልከቱ፣ እርጋታ ማለት ይሄ ነው። ጥጉ በጣም ትልቁ እርጋታ ማለት ነው። እና ይሄ ሰው የሆነ ምክንያት ሊኖረው ይችላል። አንደኛ የእውቀት ችግር፣ የገጠር ሰው ነው። ያን መረዳት በጥላቻም ኢስላምን ንቆም ላይሆን ይመቻል፣ ሊሆንም ይመቻል። ያንን ለማረጋገጥ ሰውየው ምን ማድረግ አለበት? የመጀመሪያ እርምጃው እርጋታ ነው መሆን ያለበት። ይሄን ለማወቅ ምክንያቱም በምርመራ ነው ይሄ የሚገኘው እንጂ ቸኩሎ ምላሽ በመስጠት አጉል ትርፍ ነገሮች ይመጣሉ። እና የኛ ነቢይ ይሄ ነበሩ፣ ሰለላሁ ዐለይሂ ወአለሂ ወሰለም። እንደዚህ ያክል እንግዲህ ተኸየል እኛን አሁን አንድ መስአላ ላይ ዲን የሆነ እስላማዊ መስአላዎች ላይ እኔ የሆነ አረዳድ አለኝ፣ እሱ የሆነ አረዳድ አለው። በሱና አስተሳሰብ በሱና ይዘት ውስጥ ሆነን እይታዎች አራዎች እኩል ሊሆኑ አንድ ይሆኑ አይባልም። ማንም ሰው አንድ አይነት አስተሳሰብ መያዝ አይችልም። ይሄ ተፈጥሮ ነው በቃ። እና በዛ የተነሳ ይሄን ሰው ድብድብ ሁላ እንገባለን እንዴ? ለዲን መጥተን፣ አሁን ለዲን መጥተን ዲን ለመረዳት ዲን ለማስተማር ፈልገን አዎ ኸይር እንሰራለን ብለን ባለንበት ይሄ እንኳን ይገጠር ሰው ነው። ተመልከቱ ሱብሃንአላህ። እና በዚህ ሁኔታ ዲንን እየሰራን ነው ደፋ ቀና እያልን አላህ እንዲያዝነልን ደፋ ቀና እያልን ሳለ አላህን የሚያስቆጣ ነገር ማድረግ፣ ለሰዎች አለማዘን መልካም ተግባር አይደለም ነው አው ዘኑ በሚማ ወይንም ሸኩ ሚን ሩዋህ ነው እንግዲህ፣ ከአንዳቸው ሚን ሯዊ እና ዘኑ በሚማ የውሃ አንድ ባልዲ አምጡና ገልብጡ። ዘኑብም ነው ደልውም ነው በሚል እንግዲህ ሰጅለን ነው በሚል አፎን፣ በሁለቱ የትኛው እንደሆነ ሸክ መጥቶባቸው ነው ሁለቱም ባልዲ ነው። ፈኢነማ ነገሩ ኮ አሉ ቡዒስቱም ሙየሲሪን ለዚህ ተግባሬ ተው ላልኳችሁ ምንድን ነው ቡዒስቱም ሙየሲሪን ይሄ ለኔም ለእናንተም መልእክት ነው እናንተ አግራሪዎች ገር አድራጊዎች ተደርጋችሁ ነው የተላካችሁት ወደዚህ ህዝብ ወለምቱ በዓቶ ሙዐሲሪን አክራሪ ወይንም ደግሞ አጥብቆ ሰዎችን ወደ ድርቀት እና ሰዎችን ወዳልሆነ ጉዳት የሚጥል አይነት ተደርጋችሁ አይደለም የተላካችሁት የእናንተ ዲን ምንድን ነው ማለታቸው ነው በቀላሉ ሱብሓነላህ ሶሻል ሚዲያ ላይ የሆነ ጊዜ እያየሁኝ በጣም ገረመኝ። በቃ አንድ ሰለምቴ ሰልሞ ነው እና ቀለበት እንደው ስም ሳንጠራ ብናወራ ይሻላል። እና ቀለበት ለብሷል፣ የተለያዩ ቦታዎች ላይ የአንገት ሀብል አድርጓል። እና ኮሜንት ላይ እሱ ካፊሮቹ እየሞገቱት ነው፣ እንዴት ትሰልማለህ እያሉ ይሰድቡታል። እየሰደቡት ነው። ኮሜንት ላይ ሌላ ሙስሊም መሳይ ኮሜንቶች ደግሞ ሱብሃንአላህ በዚህ ደረጃ እንደው ማሰብ ይሳነናል። ምን ይላሉ? እንትን ቀለበቱኮ እኮ ሐራም ነው አውጣ። መጀመሪያ ሐራም መሆኑን ማረጋገጥ ያስፈልጋል። ሁለተኛ ሐራም ቢሆን ራሱ ሰውየውን የምታስተምርበት መንገድ ልክ አይደለም። አንደኛ ቦታው አይደለም፣ እዛ ጋር የሚገርማችሁ ከኮሜንቶች ውስጥ ያየሁት እስልምና ትእዛዝ ነው ተአብ ነው ልፋት ነው ልትለፋ ነው እየገባ ያለው እያሉት ነው። እዚህ ጋር ደግሞ ኮሜንት ላይ ቀለበትን አውጣ፣ ካሁኑ ሀብልህን አውጣ፣ ጸጉርህን ተቆረጥ፣ ማይሉት ጉድ አታዩ። የሚገርም የሚገርም አቂዳው ላይ መጀመሪያ ይሄ ሰውዬ እስልምናው መች ተረጋጋ? ይሄን እኮ የሚያደርገው ሰው ልቡ ሲስተካከል ነው። ልቡን እኮ ኢማኑን ለማስተካከል በቂ መረጃ በቂ ትምህርት እስላማዊ ግንዛቤ መስጠት አለብህ። እሱን ካገኘ በኋላ አንተ ሳትነገረው ራሱ ገና ሐራም መሆኑን በርቀት ስታወራ እንኳን ሰምቶ ያወልቀዋል። ይህን ቦታ እንኳን የማይመርጥ መሀይም የተሰበሰበበት ህዝብ ሆነን ነው የተቸገርነው። በነገራችን ላይ መሀይምነት በመቅራት አይደለም ባለመቅራት አይደለም የሚመጣው። ያልቀሩ አዋቂዎች አሉ፣ በጣም ያጅባቸዋል። እና አስተዋይ የሆኑ እድሜ ያስተማራቸው ስሉካቸው ትክክለኛ የሆነ ከሐዲስ ጋር ከቁርአን ጋር ሙጣበቃ ያለው አካሄድ መሄድ የሚችሉ ሰዎች አሉ። የኔ ቢጤ ደሞ ቀርቶ ራሱ ማህይምነትን አስወግጃለው ብሏል፣ ግን ማይም ነው። አላህ ይጠብቃል። እና ይህን ሰው የባሰ ተበሳጭቶ ወደ እልክ እንዲገባ በሚያደርግ መልኩ ወደ ጥላቻና እንደው ምስቅልቅል ውስጥ በልቦናው በነፍሱ ምስቅልቅል ውስጥ እንዲገባ መዳረግ በጣም የሚያሳዝን ተግባር ነው። አላሁ ተዓላ ይጠብቀን። ይሄን እንኳን እንግዲህ መስጊድ ውስጥ መሽናት ሐራም ነው አይደል እንዴ? ከሐራም ምን እንለዋለን? በጣም ከባድ ነው። መስጊድ ውስጥ እንዴት ይሸናል? ቆሻሻ እንኳን እኮ መጣል አይቻልም እኮ ምራቅ እንኳን መትፋት እኮ አይቻልም። ነጃሳ ነገር አምጥቶ መጣል ማለት ነው። እና ይሄ ከመሆኑ ጋር የአላህ መልእክተኛ ምላሻቸውን ተመልከቱ ሰለላሁ ዐለይሂ ወሰለም ዘለው ሐራም ሰራ በሉት አይደለም ያሉት። እንደኛ ቢሆን ሐራም ሰራ በሉት ነበር። ስርጭት ነው ይላካል። ያ ቡድን ደሞ ያን ሰውዬ እስልምናውን ተምሮ ትክክለኛ መንገድ ይዞ ከአላህ ጋር ሰማይ ምድሩን ከፈጠረ ከአዛኙ ጌታ ከአላህ ጋር ደና ቁርኝት እንዳይኖረው በአጭሩ መቅጨት ማለት ነው። ይገሉታል። እንደዚህ አይነት ነገሮች ይፈጠራሉ እና

ኃላል ወደ ማድረግ ችግር የለም ብሎ በቸልተኝነት ማለፍ ደረጃ አይደለም። በግልጽ ሐራም የሆነን ነገር ትከለክላለህ፣ ታስተምራለህ፣ ለራስህም ቀድመህ ትርቃለህ። መዓ ዛሊክ አሰጣጥ ራሱ እንዳልነው በመጠነ መልኩ እዛ ላይ የወደቁ ሰዎች እንኳን ካሉ መጥኖ መስጠትና በቀስታ መግባባት በተሞላበት ሰውየውን ወደ እልክ በሚገፋ መልኩ መሆን አይገባውም። የስሩ ወላ ቱዐስሩ ወላ ቱዐስሩ ማለት አታክብዱ ማለት ነው። ሰዎች ላይ አታክብዱባቸው አሉ። ወበሽሩ አብሽሩ በሉ። የቢሻራ ቃላቶችን አብዙ፣ ብስራቶችን ቴኛ እኮ ዋላህ እኮ አዛኝ እኮ ነው። እንደዚህ ነው። ኸይር ለሰራ እንደዚህ ፈዳኢሎችን እና ሰዎች ወደ ኸይር እንዲሳሳቡ ወደው ማድረግ ማለት ነው እና

እኔ እዚህ ጋር በኸይር ስራ ፎክሬ ሌሎችን አነውሬ እርኩስ አርጌ በቃ የረከሰ ስራ እየሰሩ ነው፣ ውድቆች ናቸው፣ ተበላሽተዋል፣ ዋጋም የላቸውም ብዬ ፍረጃ ሰጥቻቸው፣ እኔ ደግሞ ጽድቅ ሰርቻለሁ፣ ኸይር ስራ በቀጥተኛ መንገዶኛለሁ። ማሻ አላ ዋዋ ደሊል ካለ አህለኖ ሰህለኖ መርሐበን፣ ከሽርክ ጸርተሃል፣ ከቢድዓ ጸርተሃል፣ እኽላስ ላይነ ኸይር ስራዎችን በቻልከው አቅም ትሰራለህ። ነገር ግን ሰዎችን የምትገልጽበት መንገድ ትክክል ካልሆነ መታረም አለብህ። ይህም የነቢያችን ሰለላሁ አለይ ወሰለም ዲን ነው። አንዱን ይዘው አንዱን ጥሎ አይሆንም። እና አንተ ያገኘኸውን ኸይር ነገር ወላሂ፣ አንተ እኮ ይሄ መንገድ ላይ እኮ ቀጥ ያለው መንገድ ላይ እኮ ልትሆን የቻልከው በማን ነው? በራስህ ብልሃት ነው እንዴ? አይደለም። አላህ እኮ ነው ይሄን የሰጠህ። ምናልባትም የልብህ ጥሩ ዝንባለ ይስላለ አላህ ሰጠ። ለእነዛም ደግሞ አላህ እንዲሰጣቸው በማዘን ያረቢ ዱዓ ሲያረግ እንደው ያረጋል። እኔ ስለ ራሴ ላውራ እስኪ፣ ዱዓ እናረጋለን፣ ዱዓ እናረጋለን ለሰው ያ ረቢ ምረው፣ እንደው አሳዝኑን። ጀሃነም ለምን ይገባል? ሽርክ እየሰራ ነው፣ ኩፍር ውስጥ ነው፣ ካፊር ነው፣ እንትና ሐራም ውስጥ ተዘፍቋል፣ ክልክል የሆነ ነገር ውስጥ ለምን። ያ ረቢ ምራው፣ ያ ረቢ አላ ዱዓይን ተቀበለኝ፣ ያ አላ ምራልኝ ወንድሜን ብሎ ዱዓ ማድረግ የሚያረግ ሰው አለ? የለም። አብዛኛው እያልኩ ነው፣ ነገር ግን ተብቃቅተናል በምን በመስደብና ሰዎችን በመተቸት ብቻ አንዳንዴ ደግሞ ራሳችንን መተቸት አለብን ስለዚህ ማንኛውም ነገር ላይ እዝነትን እዝነትን አላሁ ተዓላ ባሮቹን ጀነት የሚያስገባው ስሙ በስራ አይደለም ስራ መስራት አለብህ አዎ አላህ እንዲያዝንልህ በምን ያዝንልሃል ደፋ ቀና ተፍ ተፍ አላልክም በአቅምህ ሰራ ነገር ግን ጀነት ለመግባት ግን የአላህ እዝነት ያስፈልጋል አንድ ባሪያ ቅሳ ደጋግመን ጠቅሰነዋል። እኔ በስራዬ ነው እንዲምገባ እንዴት በዝነት ግባ ትለኛለህ ይላል። በል እንግዲህ እንደዛ ከሆነ የአይን ውለታ ይመዘን ይባላል። የአይኑ ውለታ አላህ የሰጠው ጸጋ ስብሓነላህ። ሲመዘን ይሄ አይን እኮ እንዴት ነው? እስኪ አንድ ቀን የሚውል ሰዋለ አይኑን አስሮ ሁለት አይኑን ከዚህ። እስኪ ቤት እንሂድ፣ እስኪ አይናችንን ወላሂ ያኔ በቃ አመስጋኝ ነው። ምንሆኖ ብዬ ነው ማስበው? ሱብሓነላ አንድ ጊዜ ከዚህ ቤት ለመድረስ ስንቱ ጋ ትጣላላችሁ? እንቅፋቱጋ፣ ፖሉጋ፣ ስንቱጋ ተጋጭታችሁ አስተሳሰባችሁ ራሱ ይገደባል። ሱብሓነላ እንደዚህ የአላህን ኒዕማ በኛ ላይ ያለ ውለታ ሱብሓነላ እኔ ኮ አላሁ ተዓላ ምንድን ያለው በእናንተ ላይ የኔ እዝነት የኔ ትሩፋት ባይኖር ኖሮ ነው ያለው። የሱ እዝነት ነው የእሱ ትሩፋት ነው ለሂዳያ ያበቃን ፈሊላህል ሐምድ ወሹክር። እና አዛኞች አላህ ያዝንላቸዋል። እዝነትን በተላበሰ መልኩ መሆን ይገባዋል ሁሉ ነገራችን وعن أبي هريرة رضي الله عنه أن رجلا قال للنبي صلى الله عليه وسلم አንድ ሰው ለ ምከሩኝ፣ አንተ የአላህ ነቢይ አላቸው። ቃለ ላ ተግጦ አትቆጣ አሉት። ፈረደደ ሚራረን ሰውየው ሊመከርነው የመጣና ምከሩኝ አላቸው ደጋግሞ፣ እሳቸው ምን ነበር ይህን ሁሉ ደጋግሞ የሚመልሱለት አትቆጣ ነው። ቁጣ ሰውን ከጥሩ ማንነት ያስወጠዋል። ያ ሰው ደግ ሰው ሆኖ በተቆጣ ሰዓት ይቀየራል። ሐቅን ራሱ ፋዕዲሉ ብሏል አላሁ ተዓላ ፍትሃዊ ሆኖ ብሏል። ፍትህ ይዛባል በቁጣ ሰው ሲቆጣ ፍትህን ይገለብጣል ሳይወድ፣ በቁጣ አለ ያይገፈዋል በቃ እልክ ውስጥ ይገባል። ቁጣ ውስጥ ይገባል። በጭፍኑ ነገራቶችን መዝኖ አመጣጥኖ ይገባ ላይገባም ሚዛን ውስጥ ሳይገባ በደመ ነፍስ በጨለማ በቃ በቁጣና በቁጣ ብቻ ተገፋፍቶ መጥፎ ውሳኔዎችን ይወስናል። ቁጣ ፍትህን ያዛባል። አላህ ጠብቁ ያላትን ፍትህ። ስለዚህ ቁጣ በጣም የተኮነነ ነገር ነው። አላሁ ተዓላ ይጠብቀን። የአላህ ዲን ሲነካ ሙስሊም ይቆጣል። ነገር ግን ባልሆነ በራሳችን ወይንም በሌላ ነገር ውስጥ ቁጣ ውስጥ መግባት የለብንም። ስንቆጣ ራሱ ገደብ ሊኖር ይገባል። ቁጣ ውስጥ የገባ ሰው ፈልየስተዒዝ ቢላህ ተዓውዝ ያድርግ፣ አዑዙ ቢላህ ሚነ ሸይጣን ረጂም ይበል። ካልሆነ ውዶ ያድርግ፣ ወይንም ደግሞ ቁጭ ይበል፣ ለመረጋጋት ይሞክር። ቁሞ ከሆነ እንቅስቃሴዎችን ለመንቀሳቀስ ስለሚያመች ያንን ገደብ ለማድረግ ቁጭ ይበል። አጅሬ ደግሞ በልበል ይላል። በአያቶቻችን እንደሰራው በአንተም እንደዚሁ በለው ይልሃል። ስለዚህ

ተገብቶታል ይገባዋል ግድያ የገደለ ምን ይደረጋል ይገደላል መላ ሸሪዓ ማለት ነው እና ይህንን ስታስጠብቅ ግን አሰቃይተ መሆን የለበትም ነው ወኢዛ ተባሕቱ ስታርዱም ደግሞ በግ ይታረዳል ዶሮ ይታረዳል ብዙ ነገሮች የሚታረዱ የቤት እንስሳዎች አሉ ስታርዱ አሕሲኑ አዚብሓ እርዳችሁን ምን አድርጉ አሳምሩ በደመዶመ ቢላ ገዘገዙ ማሰቃየት አይገባም። አንድ ጊዜ እንዲያርፉ፣ ከዛም በፊት ደግሞ የሞትን ጣዕም እንዳይስቃይ እንዳይገጥማቸው ቀድሞ በርቀት ሞርዶ አዘጋጅቶ አንድ ጊዜ ማሳረፍ ይገባል። ወል ዩሂደ አሐዱኩም እንግዲህ ይሄ ሲባል እንግዲህ እዝነት አላሁ ተዓላ ከሁሉም በላይ አዛኝ ነው። እናት ለልጇ ከምታዝነው በላይ አዛኝ ነው እየሆነ ይሄን እያወቀ ለሰው ልጆች ከብቶችን የቤት እንስሳዎችን አርደው እንዲመገቡ ሐላል አድርጓል፣ ፈቅዷል። ለነሱ አሁን አንዳንድ እምነት ላይ ሲኬድ አናርድም ይላሉ፣ እንዲ ማረድ እንዴት ይላሉ። ሙስሊም ሬስቶራንት ስትገባ ሙሉ ናቸው። እዛም ስትገባ ይበላል፣ በኃይለኛ ነው የሚበላ። እንዴ እየበላህ ማረድን ኢንካር አርገህ እንዴት ነው ይሆናል? እንዴ ማረዱን ትጠላለህ፣ እየበላህ ነው ስጋውን ደሞ እንዴት ይሆናል? ማይጣጣም ነገር ነው። አላሁ ተዓላ አዛኝ ከመሆኑ ጋር ፈቅዷል። ይሄ ያላህ ሱና ነው፣ ያላህ አሰራር ነው። ይሄን ሁሉም እምነት ተቀብሎታል። ሁሉም ማለት ይችላለሁ፣ ከአንዳንድ ረአይ ከሚከተሉ ሰዎች በቀር ማለት ነው። እና ሌላ እምነት ላይ ያሉ አካላት ነው እያልኩ ያለሁት። ወአለ ኩሊን ምንድን ነው? አላሁ ተዓላ ይሄን እያወቀ እንኳን አርዳችሁ ተመገቡ ካለ አርዶ መመገብ ያንን እንዴት ብሎ ማዘን? ይሄ እዝነት ሳይሆን

በዚኛው በኩል ደግሞ አይ ይሄ በጣም ይከብደናልና፣ በዚኛው ብናደርገውስ ወይንም በዚህ ባቋራጭ ብንሄድስ የሚባለው ወይንም ወዘተ ሌላ ቀለል ያሉ መንገዶችና ከበድ ያሉ ሁኔታዎች ሲጠቀሱላቸው የሚመርጡት የቱን ነው? በጣም ገር የሆነውን ቀለል ያለውን ሁሉም ሳይከብዳቸው የሚፈጻጽሙትን ይከተሉ ነበር። ማለም የኩን ኢስመን ይሄን የሚሆነው ግን ቀላሉን የሚባለው ኢስም ካልሆነ ነው፣ ወንጀል ካልሆነ ወንጀል ከሆነ እሱን መራቅ ነው ያለበት ማለት ነው። ፈኢን ካነ ኢስመን ወንጀል ከሆነ ካነ አብዓደ ናሲ ሚንሁ ከሰዎች ሁሉ አብዝተው የሚሸሹ ነበሩ የአላህ መልእክተኛ፣ ከዛ ወንጀል አላህን ፈጣሪያቸው ላለማስቆጣት። ወመን ተቀመ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሊነፍሲሂ ፊ ሸይኢን ቀጥ ለነፍሳቸው የአላህ መልእክተኛ በፍጹም በአንድም ነገር ተበቅለው አያውቁም። በቀልን ለራሳቸው ተጎድቻ አለው ሐቄ ተጓድሎብኛል፣ ስለዚህ በቀል አጸፋ መስጠት አለብኝ ብለው በፍጹም ተበቀለው አያውቁም። ኢላ ቢሆን እንጂ በምን ጊዜ ነው የሚበቀሉት? አን ቱንተሀከ ሑርመቱላህ የአላህ ድንበር የአላህ ክብር በተነካች ጊዜ እንጂ፣ ለራሳቸው ክብር ሳይሆን የአላህ ሸሪዓ በምድር ላይ አላህ ያስጠበቀው ሲጣስ፣ ያኔ ነው የሚቆጡትም የሚነሳሱትም ለበቀልና ለእርምጃ ማለት ነው። ፈየንተቂመ ሊላሂ ተዓላ

ሩቅ አይደለም። በቃ እንዲ፣ በቀላሉ ምታሳምነው ሰው ያልሆነ ሰው አለ እኮ በቀላሉ ማታቀራርበው ሰው፣ በጣም ደረቅ ያለ ማለት ነው። ሰውን በሊን በቀዝቃዛ እንትን መግባባት ማይችል ሰው፣ ከባድ የሆነ በቀላሉ ነግረህ ማታሳምነው ወደ ኸይር ማሳሰብ ማትችለው ሰው አለ። አላህ ይጠብቀል። ተሕሩሙ ዐለ ኩሊ ቀሪብ እሳት አይገባም እያሉ ነው